በአዳጊ ሀገራት ፈተና ከሆኑ ጉዳዮች መካከል የስራ ዕድል ፈጠራ ተጠቃሹ ነው። በተለይም ከሰሃራ በታች ባሉ ሀገራት ወጣቶችን ያማከለ ስራ ከመፍጠር አንጻር ጉልህ ክፍተት የሚታይ ስለመሆኑም ይነሳል። መንግስታት በራሳቸውና የግሉን ዘርፍ በማስተባበር ወጣቶችን ተጠቃሚ የሚያደርጉ ስራዎችን እንዲያከናውኑም ይጠበቃል። በኢትዮጵያም በተለያየ መልኩ ወጣቶችን ተጠቃሚ የሚያደርግ የስራ ፈጠራ እንቅስቃሴ ቢኖርም አሁንም በቂ የሚባል አለመሆኑን የምጣኔ ሀብት ባለሙያዎች ይገልጻሉ። ይህንን ችግር አስተውለናል ያሉት ጤግሮስ ትሬዲንግ ሊንካስ ትሬዲንግ እና ኢዩ ሸገር የተሰኙ ኩባንያዎችም ወጣት ኢትዮጵያውያንን ተጠቃሚ ያደርጋል ያሉትን ፕሮጀክት ይፋ አድርገዋል። ይህ ፕሮጀክት 900 ሚሊዮን ብር በጀት የተያዘለት መሆኑም ተነግሯል። ፕሮጀክቱ በተለያዩ ክልሎች ያሉ ስራ ፈላጊ ወጣቶች ያለምንም የመስሪያ ካፒታል የሱቅ ባለቤት የሚሆኑበት መሆኑንም የሊንካስ ትሬዲንግ ዋና ስራ አስፈጻሚ አቶ ፊልሞን ካሳሁን ገልጸዋል። ወጣቶችን አደራጅተን ስልጠና ሰጥተን ለመነሻ የሚሆን ካፒታል ለልጆቹ መድበን ኢኖቬሽን እና የተለያዩ ዲኮሮችን የሚያደርጉበትን መንገድ አዘጋጅተን ልጆቹ ከስልጠና ከወሰዱ በኋላ በቀጥታ ወደ ስራ የሚገቡበት የአሰራር ስርዓት ነው። የአሰራር ስርዓቱ የአገር ውስጥና የውጭ ሀገር ምርቶችን ታርጌት ያደረገ ሲሆን በተለይም ከቻይና የምናስመጣቸው የጥሬ እቃዎች አሉ። እዚህ ደግሞ የፋብሪካና የኢንዱስትሪ እንደዚሁም ደግሞ የግብርና ውጤቶችን ከገበሬዎች ከአምራቾችና ከኢንዱስትሪ ባለቤቶች ጋር በጋራ በመተባበር ለዚህ ለ አስር ሺህ ወጣቶች አማራጭ እንዲሆን አቅርበናል ማለት ነው። ይህ ገበያ ትስስር በዚህ ፕሮጀክት ተጠቃሚ የሚሆኑ ወጣቶች ሸቀጦችን በዱቤ ይወስዳሉ ሲሉ ያከሉት ስራ አስፈጻሚው ለሱቅ ኪራይና ተያያዥ ለሆኑ ወጪዎች የሚሆን ብድር ከፋይናንስ ተቋማት ጋር በመተባበር እንደሚቀርብም ጠቁመዋል። የሸቀጣ ሸቀጥ አቅርቦትን ማሳለጥ የሚያስችሉ መጋዘኖች በየቦታው እንደሚዘጋጁም የተነገረ ሲሆን አሰራሩ በቴክኖሎጂ የተደገፈ እንደሚሆን ተሰምቷል። በየቦታው በየክልሉ ሴንተር የሆኑ የሎጂስቲክስ ወይም ደግሞ ስቶሮች ይኖሩናል ትላል ስቶሮች እነዚህ ስቶሮች በቀጥታ ለሱቆቹ ዴሊቨር የሚያደርጉ ይሆናል። የራሳችን የሆነ ኢንቨንተሪ ሲስተም አለን። ይህ የኢንቨንተሪ ሲስተም ከሜን ስቶር እያንዳንዱ ሱቅ ላይ ምን ምን እየተሸጠ እንዳለ፣ የትኛው እቃ እንዳለቀ፣ የትኛው እቃ ሊያልቅ እንደደረሰ ሪፖርት ስለሚደርሰን ሪፊል ወይም ሪስቶክ እናደርጋለን ራሳችን ማለት ነው። ፕሮጀክቱ ተግባራዊ ከሚሆንባቸው ክልሎች መካከል አንዱ በሆነው ኦሮሚያ ክልል ከቀናት በኋላ ለወጣቶች ስልጠና መስጠት እንደሚጀመርም ተነግሯል። አርቲስት ሙሉ አለም ጌታቸውና ቅድስት ሙሉ አለም የፕሮጀክቱ ብራንድ አምባሳደር የሚያደርጋቸውን ስምምነት ተፈራርመዋል።